ሰላም ሰላም ውድና የተከበራችሁ ለኒቱ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ ፅናት ድራማን ክፍል ዘጠና አራትን ይዤላችሁ ከች ብያለው ማለት ነው እና ሁላችሁም ተከታተሉ ደስ የሚል ድራማ ነው ምሩዬ ጭረሽ እንደ እያለ ነው ናሁም ማለት ነው ጨርሻለሁ ይኸውልሽ ምሩዬ አንድ ነገር ልንገርሽማ አላት ምንድን ነው አለች ቆይ ልሽ ግን፣ ቆይ እየውልሽ ተናግር ያለው መግለጽ አይቻልም እያለት የኔ ፍቅር የተበላሸውን ህይወት ያስተካከልሽልኝ ሴት ማለት ምን ማለት እንደሆነ ያሳየሽኝ ሴት አንቺ ነሽ እያለ ሴት ልጅ ማለት ለእኔ ምንም አይመስለኝም ነበረ። ግን አሁን ባንቺ ብዙ ነገር ተምር ያለው ብዙ ነገር አውቅ ያለው፣ ምሩ ታገቢኛለሽ ወይ ብሎ ተንበርክ ቀለበት እያደረገላት ነው። የምሩና የናሁን ፍቅር በጣም ነው ደስ የሚለው። የፅናትና የኪሩቤል ግን ያው በኪሩቤል ምክንያት ያው በሁሉ ጊዜ ነው ንፋስ የሚገባበት ማለት ነው። እንዲሁ ደግሞ የክብሩም እና የሰናይትም ደስ ይላል። ያው ሰናይት ታፈቅረዋለች ግን በጣም ትቀናለኝ ማለት ነው። በጣም ቅናተኛ ናት። እንግዲህ ሌላም ደግሞ እንግዲህ ሰናይትን ለማናደድ የማታደርገው የማትቆፍረው ጉድጓድ የለም እና አሁን አሁን ተንበርክኮ ለምሩ ቀለበት ለማድረግ ያው እየጠየቃት ነው ማለት ነው። እሷ ደግሞ አንተ ዕብድ ከየት ታገኘዋለሁ? ፈጣሪ ገቢ ሰጥቶኝ ነው እንጂ አንቺን አላገባም እያለች ቀለለችበት። ወድሽ ነው የምታገቢው አፈቅርሻለሁ አላት። እኔም አፈቅርሃለሁ አለች። ምንሽ ነው የምታለቅሽው? ምሩዬ አታልቅሽብኝ እንጂ እ አንዳንዴ ግን ምን ፈጣሪ ምን ባደርግለት ነው እንዳንተ አይነት ሀሳቢ ባል እየሰጠኝ እያለች ነው። እውነት ነው፣ እንደናሁም አይነት ሁላችንም ይስጠን ማለት ነው። አሜን በሉ ውዶችዬ አንቺ እኮ አንቺ እኮ ከኔ የተሻለ ሰው ይገባሽ ነበረ እንደኔ አይነት አይደለም እያለ ነው ናሁን። እሷ ደግሞ አስበው እስኪ እንዳንተ አይነት ሰው እንዳንተ የሚጨነቅ ፍቅረኛ ማግኘት እኮ መታደል ነው አለች። በቃ ምሩዬ እንድታለቅሽብኝ አልፈልግም፣ የደስታን ባኮ ነው አለች። ይሄ ምንም ይሁን እኔ ስታለቅሽ ማየት አልፈልግም፣ እንድታለቅሽብኝ አልፈልግም እያላት ነው አሁን ማለት ነው። እሷ ደግሞ እንደዚህ ነው የሚያምርብሽ ሳቂልኝ፣ ስታለቅሽ አልፈልግም እያላት ነው አሁን። ቀለበት በንሰም ሰፋይ ብለሽ ያለሽ ምግብ ስለሚወበ እያላት ነው ነይ ቅፍላ አርግሽ አያላት ነው ማለት ነው። የምሮ ናይትን የናሁን ፍቅር ደስ ይላል። አሁን ደግሞ ሰናይትና ኪሩቤል ተገጣጠሙ። ሰኒ አለችው፣ አንተ ደግሞ ምን እየሰራህ ነው እዚህ አለች። ያው እንግዲህ ሰኒ ቤት ቀይራለች፣ ታውቃላችሁ። በሌና ምክንያት ሌና ያው የኪሩቤልን እና የክብሮምንና የሰናይትን እንግዲህ ለማለያየት የማታደርገው ነገር የለም ሰናይትን ለማናደድ ማለት ነው። አሁን ቤት የቀየረችበት ያው ግል ተከትሎ እግሯን ሱት ገባይቶ ብክብሮም ተከትሎ ሄዷል። ምን ልታደረግ መጣህ እዚህ እያለችው ነው። ቤቴ በር ላይ ቆመ። ምንም ትላለህ እንዴ ያለችው። የእውነት ቤት ቀይረሽ ነው? አይ ቤቴ ሰፈር ቀይሮ ነው አለችው። ቆይ አለም ሳትቀያየር እንዴት አንቺ እንደዚህ ልትለወጭ ልትቀየር ይቻልሻል አላት። ሲጀመር እንዴት መጣህ? እኔማ ማ ከሥራ ስትመጪ ተከትዬሽ ነው የመጣሁት። አሁን ጠይቄ መልሽልኝ ማለት መመለስ ግዴታዬ ነው አለች። አዎ መልሽልኝ አለ። ለምን ሲባል ሲጀመር ለምድ የምትከተለኝ ምን የነህ? ጥያቄ እንደምመልስ የምታስገድደኝ ማነህ? ምን የነኝ? አሁን እነሱ ጥያቄዎች ናቸው። ሰኒ ግን ማላቂች ሰው እየሆንሽ ነው ታውቆሻል። አንተ ነው እንጂ ማላቅህ እየተቅለሰለ እስካላችሁ ጉድ የሰራኸኝ። ይህ ምን ጉድ አለ ውፍ በቃ አሁን ፈጣሪ ሁነ። አሁን ሁሉንም ነገር ፈጣሪ ያጋልጠን። ትናንትና ሁሉንም ነገር አይቼሃለሁ፣ አለች። ያው እንግዲህ ባላደረገው ነገር ነው። ያው በሊና ተንኮል ነው የሁሉ እየተወቀሰ ያለው ክብሮም እየ ማለት ነው ብላች ብላጅ እዛ ደግሞ ተከትሏል። በሩን ሳዘጋው እየሮጠ ገባ ማለት ነው። አሁን ደግሞ ወደ ጽናት እና ወደ ኪሩቤል መጣን ማለት ነው። ወደ ሶስተኞቹ ማለት ነው። አንደኛ ወደ እነ ነሐሙ መሰለኝ፣ እንግዲህ ሁለተኛ ወደ እነ ክብሯም፣ ሶስተኛ ወደ እነ ግሩቤል ማለት ነው። ምን ሆነሽ ነው ፅናትዬ? እ እሺ እኔ ደፋሽ አላት። ምንም ዝም ብዬ ነው አለች። ትነግረኝ ነገር አለ አለችው። አዎ አለ። ምን አለች? ምንም ቢፈጠር ማንም ቢመጣ፣ ያቺን ቦታ ማንም እንደማይተካ ምንም ነገር ቢፈጠር አንቺን የሚጎዳ ነገር እንደማላደርግና አይኔ ከአንቺ ውጭ ማንንም እንደማየት እንደማይፈልግ ልነግርሽ እፈልጋለሁ አላት ለምን እንደዚህ ታይኛለሽ እንዴት አየው ካለች አለች ጽናት እሺ በአይንሽ የስላችን ነገር ተደጋግም ይልኛለሽ ኑሮ ኑሮ ካሳየኝ እያልኩክ ነው አለች ጽናት እስኪ አስቢው ቆይ ቤቴ ቤቴን የምትሆን ሚመስልሽ? እኔ እኮ አውቃለሁ። የሆነ ታሳዘንከኝ አለችው። አንቺ አውቀሽ ነው ተስለፈልፍኝ አለ። አዎ ትንሽ ላ ስለፈልፍ ነበረ፣ ግን አልቻልኩም። ማሳዘንከኝ እኔ አንቺ መቀለጃ ነኝ አለ። ፍቅሬም ጭምር ነው አለችው። ትናንትና የሁለታችን ጥፋት ነበር አለችው። ያው የኔ ውሃ በቀጠር መጨቃጨቅና የአንተን ድት ተጨምሮብን ነው። አንቺ ምንም አላደረግሽም፣ እኔ ነኝ ጥፋተኛው፣ ይቅርታ ብሎ ጆን ሳማት ማለት ነው። የሁለታችንም ጥፋት ነው አለች እና ለካ ይሳሳትም ማለት አንተ። አሁን ደግሞ በዚህ እንጠራ እንዴ አለች። ከአንቺ መለየት ምን አይነት አሰቃቂ እንደሆነ ትናንት ነው ያየሁት። እኔን ፍቅር ታቃለህ ታቃለህ አይደል ያካላንተ ውጪ ካንተ ውጭ ምንም የለኝም ከአባቴ ውጭ እና ከአንተ ውጭ ምንም አይነት ዘመድ የለኝም። አንተ ብቻ ነው ያለኝ፣ ከአባቴ ውጭ። እኔም ከጎንሽ ነኝ እናቴ። ግን ትግስትሽን እፈልጋለሁ እሺ አባቴ አለች። ያው ፍቅራቸው ደስ ይላል። በነገራችን ላይ እንግዲህ ደስ ይላሉ ዛሬ። በጣም አፈቅርሻለሁ፣ ወይኔ ውድ፣ እኔም አፈቅረሃለሁ አለችው ማለት ነው። ተቃቀፉ። ደስ ይላሉ በነገራችን ላይ አሁን ደግሞ ሰናይትና ክብሩ እንዲጨቃጨቁ ነው። እንዲጨቃጨቁ ነው እንዴ ጭራሽ የሰው ቤት ተከትልህኝ ገባ። በሩን ክፍት አርገሽ የገባሽው ተከትየሽ እንዲገባ ፈልገሽ አለን። እንዲ ለምን አትዘጊውም ታዲያ? እንድገባ ፈልገሽ አይደለም ወይ? እያላት ነው። እውነት ነው እንጂ፣ ስገባ ጥርቅም አርጋ መዝጋት ትችል ነበር። እሷ እንዲገባላት ነው በሩን ክፍት አርጋ የገባችው ማለት ነው። አይደለም ጭቅጭቅ መሮኝ ነው። ቆይ አንቺ ፍቅር ነው ወይስ ልህ ነው የያዘሽ እያላት ነው። ክሮ ማለት ነው። እሷ ደግሞ አውቃ እኮ ነው። እሷ እኮ ፍቅር ይዞተን ያው እንግዲህ መግደርደር ፈልጋ ነው እንጂ ቅናት እያቃጠላት ነው። እኔ ነኝ ከአንተ ፍቅር የሚይዘኝ አለችው። አዎ ከኔ ነው ፍቅር የያዘሽ በህልም ነው የሚሆነው አለች። እንዳታስብ አለች ሰኔ ይህንን ስሜት ስላላወቅሽ ነው ከኔ የምትረቂው አላት አይደለም አለች ሰኒን ያፈቅርሻለሁ ለእናቴ የሚሰማኝ ስሜት ለአንቺም እየተሰማኝ ነው አንቺን ስቀርብሽ ልቤ ይመታን እናቴን ሳጣት የተሰማኝ ጎደልነት አንቺን ሳገኝ ልቤ ሙሉ ሁኗን አንተ ያመሃል እንዴ እኔ ጋ እንደዚህ የሚባል ስሜት የለም አትዋሽ ሰኒ በቃ ራስሽ ማዋሸት አቁሚ ወጣልኝ አለች አል በጣም ሰኒ አንቺን ላለመጣት ስል ስሜትን ዋጥ አድርጌ እስከዛሬ ቻልኩት አሁን ግን ከዚህ በላይ መታገስ አልችልም እባክሽ ዓይኔን እያየሽ ንገሪኝ አንተ ሰውዬ እኔ ጋ እንደዚህ የሚባል ስሜት የለም ያመሀን እንዴ እኔ አንተን በፍጹም አልወድህም ያመሀን እንዴ ያለችው ነሮጦ ሳማት ማለት ነው አንዳንድ ከክህሎት በላይ ስሜቶቹ ግን፣ ቆይ ምን አይነት ውሸታም ነህ? ማነን አለ ቆይ። አዎ አንተ አለችው። ይህንን ቃል ትናንትና ለሊና ብለሃት ነበር አይደል? አለችው በማያውቀው ነገር ማለት ነው። ለሊና ምን አልኳት? ለምንድን ነው የምልሃት? እና ምን ብልሃት ነው? እኔ ቀጠርኝ ቦታ ስስሜ ዝም ያልከው? ቆይ ቆይ የምን ቀጠሮ ነው? አልገባኝም። መቼም እንደ ሌላው ጊዜ ታረፍ ዳሌ ብለህ ነው አይደለ? ሙሚ ግን በሰዓቴ መጥቼ ሁሉንም ነገር አይቻለሁ። ትናንት እዛ ካፌ ነበርሽ እንዴ? እና ራሳ እንዴ ቆንጆ ልጅ ተሽቅርቅረሽ ነ እያልከኝ ማነ ኔ አለ። በነገራችን ላይ ያው እሷ ናት ችሊና ምትባል ሰይጣን፣ ስልኩን ከሱ ወስዳ መደወልበት ቦታ አለ ብላ እንግዲህ ለሰናይት እሱ የጻፋት ምስራ ጽፋ እንደዛ አድርጋለች። እና ይቺ ሶስት ናት እና፣ ሁላችሁም ለማንኛውም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ስለነበረን ቆይታ ክርብ እናመሰግናለን። በሚቀጥለው ክፍል ዘጠና አምስትን ይዘን እስከምንመጣ ድረስ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ፈጣሪ አምላክ ሀገራችንን ሰላም ያደርግን፣ ለሁላችንም ሁላችንን በያለን በፈጣሪ ጠብቀን እና በጣም አሪፍ ድራማ ነው። ስለነበረ ቆይታ ክልብ እናመሰግናለን። ባባይ የመወዳችሁ የምናከብራችሁ ቤተሰቦች ላይክ